ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም እናወቅ ዘ ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድም እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ተነበራቸው ስ ወስነንም እናቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት ምስ እያልኮ ጀምረ ነበራል። የልብስ አልሆነ ብዙም አልገፋንበት፣ አልተሳካም። ግን ሪያላይዜሽኑ ነበረ ነው ምናቀ ኢንተሪም አድሚኒስትሬሽን ስገባ ክሊር ነበር። ስምምነትም በዚህ መልኩ መደረግ አለበት ብሎ ያለው ነው። እስካሁን የተደናቀፈበት ምክንያት መድገም አልፈልግም። ምን የሚባል ኃይል ምን ማድረግ እንደሚፈልግ ተደጋጋሚ እያወራን የመጣው ስለሆነ ይሄ ከህዝቡ ጋር የሚያገናኝ ነገር አለው ብለን አንወሰድ ከበራ ሲወራ ማይ ከበራ ተጨፍጭፈናል የሚልም አለ። ማን ጨፈጨፈ? እስኪ እናና ተጠየቅ ምጠይቅ መጠየቅ ያለበት እንጠይቅ ሁሉ እኔ እዚህ እጅ ካለኝ ልጠየቅ ማንም እጅ ያለው ሰው መጠየቅ አለበት። ሰዎች እርስ በእርስ የሚገዳደሉበት ሁኔታ የፈጠረ መጥፎ ፖለቲካ፣ ብልሹ ፖለቲካ ለማስተካከል በሚደረግ ጥረት ሰላምን ሆስቴጅ አናድርገው ነው ያለው። ካላነበት መጠየቅ ያለባቸው ሰዎች ካሉ መጠየቅ ይችላሉ። ከማንም ወገንም ቢያንስ ቢያንስ ግን የህዝብ ጠብ አይደለም ብላችሁ ሁላችሁ እየገለጻችሁ ነው። የህዝብ ጠብ አለመሆኑን ህዝቦች ተቀራርበው በሚያደርጉት ውይይት መፈታት መቻል ከወልቃይት እና ከፀገዴ የተፈናቀለ ሌላ አካባቢ ሱዳን የሚኖር ሌላ አካባቢ የሚኖር መመለስ አለበት። ወርክስ ወይስ ተፈናቃይ መለስ ማለት ተፈናቃይ ወደ አገሩ ለመመለስ የሚያስችሉት ሁኔታዎች ፈጥረ ማቋቋም መቻል ማለት ነው። ቁጥሩን አላቀ ምን ያክል ተፈናቃይ አለ ሱዳን፣ ምን ያክል መመለስ አለበት የሚለው ዝርዝር ቱል ቢ ወርክ ዳውት። ግን የሆነ ማካለል ስትጀምር በአቅጣጫ የምታካለው ነገር አለ። በታሪክ በወልቃይት ፀገዴ መሆኑን ስቸው አላትም በደንብ ነው አጣላ አካባቢዎች እኮ መጠሪያቸው የመጣው ለአስተዳደር ወጣው ለላሰራደር ሊመች ሰው ነው። አካባቢ ራሱን መቻል የሚችል አካባቢ ለምን ከፌደራል ፕሮጀክቶች መራቅ ያለበት? የምርምር ጣቢያዎች አሉ መሰራት መቻል አለበት። ሶ ይሄንን ለማድረግ የሚያስችል አ ይሁንታ ዘግይቶም ቢሆን መምጣቱ ጥሩ ነው የሚል እምነት አለ። ትግራይ የተባለው ሲካለል በቋንቋ በትግርኛ ቋንቋ ዙሪያ የተደረገ መካለል አለ። በታሪክም ቁርኝት ያለው ህዝብ ነው። ልዩነት በዚህ ደረጃ አልነበረም። እየተጋነነ በመጣ ቁጥር ግን አሁን ወደ ግጭት የገባ ትሪቶች ያዘ ፈጥሯል። ፖለቲካውን እንተው። ፖለቲከኞች በፈጠርነው ችግር ምክንያት ህዝብ ለመረስበርሱ ይባላል። እኛም ወጣ ብለን እስኪ የፖለቲካ አጀንዳችንን እንተሆና ህዝቡ ያለውን ወዘብር ልዩነት ይሁን አንድነቱን በራሱ ጊዜ መፍታት የሚችልበት ሁኔታ ያነፍጠር ነው እያለን ያለ ነው። በዚህ ህዝብ ላይ የሆነ ማንነት ሊጭ ናቸው ምንም ጥያቄ ነው ሶ ይሄን ክሊር እናድርግ። በዚህ ላይ የተመሰሰን ግን ይሄ ማንነት ጥያቄ እስኪረጋገጥ ተብሎ የህዝብ ለምን ከልማት ይርቃል? ህዝብ ለምን በጦርነት ይንገላታል? የህዝብ ለምን ወደ ማይሆን መከራ ውስጥ ይገባል? ሶ ይሄን እንፍታ። ችግሮቹን በመካድ የሚፈታ ችግር የለም። ካለባብ ሲሆን አለ የመጨረሻ ባረም ተመለሰበታል። ሶ ወንጀል ውስጥ የተዘፈቀ ሰው ከዚህ የሚመጣ ከዛ ደፍሮ የሚመጣበት ምክንያት ውስጣቸው ስፈትሹ

ት ተተኩሶ ስላሸንፍ ነው ስለተሸንፍ ነው አይደለም። ውጤቱ መለካት ያለበት በማይገባው ጣጣ ውስጥ ለምን ህዝብ እንዲገባ እናስገዳለን? በቀላሉ በሰላም መፈታት የሚችልን ችግር ግን በሚያ በኩል ከአሁን በፊት የትግራይ አስተዳዳሪ ሆ ማስበው ከነደበቀ ጋር በመስራት ይሄን ግጭት አስወግደን መከላከያ እናሳርፈው ብቻ አይደለም ብዙ ይረፍ መከላከያ ይረፍ አስተዳዳሪ አስተዳዳሪ የሚባለው አስተዳዳሪ ይዤ እገባለሁ ይችላል እኔ ቀዝቀቤ ምንድን ነው ዘምቶ ሁመራ ክለቀቅ ነው አምስት አመት ሞልቶት የነበረው አስተዳዳሪ አንዳንዶቹ በፈቃደኝነት ወደ እናንተ ገብቷል አንዳንዱ ሰው አስተዳዳሪ ሰሞኑን መርጠው ከሆነ ሰፈር የመጣ አስተዳዳሪ ቃስታ ምን እንደሆነ የማያውቅ ሰው አስተዳዳሪ ተመደበለ ቃስታ ቃስታ የት ነው ጨረቃ ላይ ነው ወለጋኑ በፍጹም ማይርሰው ሰው የቃፍታ ማህዳር ይብደል ዝፈቅድ ይመስለኩም ማይ ባይሆን አሎን አይቅበሎን እናንተም ትቀበሉት ለእኔ ማህደር የሚያደርገው አስተዳዳሪ ጀገዋለ። ምን ውሸት የምን አስተዳዳሪ? ጸጥታ ለማስጠበቅ መተማመን ከፈጠር ጸጥታ የሚያስጠብቀው መከላከያ አይደለም። እኛ በምንሰራቸው ፖለቲከኞች በምንሰራቸው ስራዎች ወታደሩ ለምን ይሰቃያል?